በሰሜን ሸዋ ሀገረ ስብከት በምንጃር ሸንኮራ አረርቲ ማርያም ቤተ ክርስቲያን የእመቤታችን ቅድስት ድንግል ማርያምን ዓመታዊ ክብረ በዓል ለማክበር የተገኙ ምዕመናን በመጠናቀቅ ላይ ያለ ሕንፃ ቤተ ክርስቲያን በመጎብኘት ላይ ሳሉ እርብራቡ በመደርመሱ የበርካታ ምዕመናን ሕይወት ሊያልፍ ችሏል። የሀገረ ስብከቱ ዋና ስራ አስኪያጅ መጋቤ ሐዲስ ቀሲስ ነቃ ጥበብ አባቡ አደጋው የተከሰተው ማለዳ እንደሆነ እና እስካሁን ድረስ የአደጋውን መጠን ማወቅ እንዳልተቻለ ገልጸዋል። በውስጥ ያለው ለፊኒሽንግ የተረበረበው እንጨት ነው እንዳለ የተደረመሰው። እንግዲህ እስካሁን ድረስ በውል የሞቱ ወገኖች እና አደረጋ የደረሰባቸው አልተለዩም፣ ገና እየለዩ ነው። ግን ያው ከፍተኛ ሰው ህይወታቸው እንዳለፈና እንዲሁም በርካታ ሰዎች እንደተጎዱ ነው የሚነግሩን። እንግዲህ ምንም ማድረግ አይቻልም። እንግዲህ ያው እግዚአብሔር መቼስ እንዲ ሆን ያለው ይሆናል እና በጣም በጣም ሀገር እስከታችን በጣም ነው ያዘነው። በጣም ግዙፍ እንደሆነ የገለጹት ርብራብ ከአቅም በላይ የሆነ የሕዝብ ቁጥር እንደነበረበት ከስፍራው መረጃ ደርሶኛል ያሉት ስራ አስኪያጁ ሀገረ ስብከታቸው የተሰማውን ጥልቅ ሐዘን ገልጸው በሕይወተ ስጋ ለተለዩ ወገኖች እግዚአብሔር ነፍሳቸውን በአጸደገነት እንዲያኖር ተመኝተዋል። ጉዳት ለደረሰባቸው ወገኖችም ምሕረትን እንዲሰጣቸው ተመኝተዋል። ርብራብ በጣም ግዙፍ ነው። ውስጡ ስዕል እየተሰራ ነው። የሚሰራ ላይ ነው። ስዕሉን ለመጎብኘት ነው በውስጥ ላይ ካናት ጀምሮ ስዕሉን ለመጎብኘት እንዳለ እንግዲህ ሰው ከአቅም በላይ እንደገባ ነው እንግዲህ የሚጠቁሙኝ። ምን እናደርጋለን እንግዲህ እግዚአብሔር ያላሰብነው ሆኗል። ሀገረ ስብከታችን በጣም በጣም አዝኗል። የሞቱ ወገኖቻችን እግዚአብሔር እንዲምርልን የተጎዱትንም እንዲጠግንልን ነው እንግዲህ የምንማጸነው። ሌላ ምንም ማለት አይቻልም።